ክብሮ ታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ የዕለቱን ዘገባዎቻችን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ። የብልጽግና አገዛዝ ያሰራቸው የሀገሪቱ ሐኪሞች አሃዝ የውጭ ዜጋን ጨምሮ ከሰማንያ ተሻግሯል። የህክምና ባለሙያዎች አድማ ደግሞ ተጠናክሮ ቀጥሏል። ሚኒስቴሩ ደግሞ የጤና ሴክተሩ ላይ ሁከት የሚፈጥሩ የሚል ማስጠንቀቂያቸውን አጋርተዋል። ከዚህ ጋር በተያዘ ሰፋ ያለ መረጃ አዘጋጅተናል። የመከላከያ ሰራዊቱ እጅ ስጡኝ ብሏል። የፋኖ ኃይሎች ደግሞ ኮማንዶቻቸውን ማስመረቃቸውን ጥቃቶችን ማድረሳቸውን እንደቀጠሉ አሳውቋል። ይህንንም እንመለከታለን። አቶ ጌታቸው ረዳን የፌደራል መንግስቱ እየተጠቀመባቸው ነው አለ። የትግራይ ክልል ሰላምና ጸጥታ ቢሮም አቶ ጌታቸው ረዳ የትግራይ ሰራዊትና አመራሮች ላይ አደረሱ ያለውን በደልንም አብራርቷል። የጠቅላይ ሚኒስትሩ አማካሪ ወደ ትግራይ መመለስና የግድያ ሙከራ የተባለውን ጉዳይ በተመለከተ ምላሽ ሰጥቷል፣ እንቃኘዋለን ይህ በእንዲህ እንዳለብና አቶ ጌታቸው ረዳ የሚመራው ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ተነግሯል። በሌላ በኩል የምርጫ ቦርድ ከሰሞኑ ህወሓትን ሰርዣለሁ ማለቱን ተከትሎ በእርግጥ የሰላም ስምምነቱ ባለቤት ማን ነው የሚለውም እያነጋገረ ነው። ተጨማሪ አለን። ብልጽግና ጅራፍ ራሱ ገርፎ ራሱ ይጮሃል፣ መንገድ ላይ ነው ሲሉ ፕሮፌሰር መረራ ጉዲና ገለጹም። የፓርቲያቸው አንድ አመራር በአገዛዙ መታሰሩም ነው የተነገረው። ሌላኛው መረጃችን ነው የሩሲያና የዩክሬን ባለስልጣናት በሶስት ዓመታት ውስጥ ለመጀመሪያ ጊዜ ፊት ለፊት ተገናኙ። ባለስልጣናቱ ውይይት ለማድረግ በቱርክ ኢስታንቡል ሲገናኙ ሳይጨባበጡ ነው ወደ ንግግር የገቡት። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አገዛዙ ያገታቸው የሀገሪቱ ሐኪሞች አሀዝ የውጭ ዜጋን ጨምሮ ሰማኒያን ያን ተሻግሯል። ግዙፍ ሆስፒታልን ጨምሮ ሙሉ በሙሉ ወደ ስራ ማቆም አድማ እየተሸጋገሩም ናቸው። ሚኒስትሩ ደግሞ የጤና ሴክተሩ ላይ ሁከት የሚፈጥሩ የሚል ማስጠንቀቂያቸውን አጋርቷል። የብልጽግናው መንግስት ፍጹም አድማ የማይደረግባቸው ዘርፎች ውስጥ ጤና ነው የሚል ማብራሪያና ማስፈራሪያ መግለጫን ነበር ትናንት ያወጣው። በዚህ ዘርፍ ላይ ተቃውሞና አድማ ግን በበርካታ ያለማገራት ተደርጎ የሚያውቅ ነው። የኢትዮጵያ ሐኪሞች አሁን የደረሱ በት የተቃውሞ ደረጃ ላይ የደረሱት ግን ለስድስት ዓመታት ጥያቄዎቻቸውን እያቀረቡ ተቸግረውም እየሰሩ በመሆን የተለዩ ያደርጋቸዋል። አገዛዙ ግን እየዳቦ ጥያቄያቸውን ፖለቲካዊ መልክ በመስጠት ማስፈራራትና ማሰር እንደዚሁም መሰወር ላይ ተጠምዷል። የኢትዮጵያ የጤና ባለሙያዎች ንቅናቄም እስካሁን ከሰማኒያ በላይ የሚሆኑ የጤና ባለሙያዎች በመላው ኢትዮጵያም በእስርና ሰቆቃ ላይ ይገኛሉም ብሏል። ከነዚህ መካከል ደግሞ በርካታ ሴቶችናም ሱዳናዊ ዜግነት ያላቸው ሐኪሞች ይገኛሉ። በታል አካሜም ታካሜም በቀንም በሌሊትም የሚያፍነው ብልጽግናም ራበን ደሞዛነሰን በአገልግሎታችን ልክ ይከፈለን ብለው ለጠየቁ የጤና ባለሙያዎች የተጨመረላቸው ክፍያ ስርዓት ሆኗል። ከዩኒቨርሲቲዎች ሕክምና እየተማሩ ከነበሩ ተማሪዎች ሳይቀሩ ከዶርማቸው ተባረዋል። ይህ በሐዋሳ ታይቷል። በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሙሉ በሙሉ በሚባል ደረጃ ስራ ቁሞ መዋሉም ተነግሯል። ትናንት ሌሊት በርካታ ሐኪሞች ማደሪያቸው እየተሰበረም በብልጽግናው መንግስት ች የተወሰዱ ሲሆን በአጠቃላይ በዚህ ሆስፒታል የታሰሩ ቁጥራቸው 23ን አልፏል። ከወልቂጤ እስከ መቀሌም ከአዲስ አበባ እስከ አዳማ አሁን ወይም መቸም ያሉ የሀገሪቱ ሀኪሞች ግን አድማቸውን ቀጥሏል። ብልጽግና በየአካባቢው የአስተዳደር የአስተዳደር ሰዎችን እየላከ ትናንሽ ስብሰባዎችን እያደረገ ሲሆን የውይይቶቹ መክፈቻም መዝጊያም የፖለቲካ መጠቀሚያ ሆናችሁ የሚል ነው። በእርግጥ ከህክምና ባለሙያዎች ዘንድ እስካሁን የቀረበ አንዳች የፖለቲካ ጥያቄ በሌለበት ሁኔታ ነው እንዲህ ያለ ዘመቻን ብልጽግናው እያካሄደ የሚገኘው። እንዲህ ያለው የህክምና ባለሙያዎችን ለአክቲቪስትና ለፖለቲከኛ መጠቀሚያ ናችሁ በሚል አሳንሶ የመግለጽ ሁኔታ በራሱ በጤና አመራሮች በኩል ሲነገር መስማት ግን ነገሩን ይበልጥ አሳዛኝ ያደርገዋል። ከሰሞኑ ከቅዱስ ጳውሎስ እስከ ጥቁር አንበሳ እየተመላለሱ የራባቸውን ሐኪሞችን ሲያሸማቅቁና ሲያስፈራሩ የነበሩት ሚኒስትር ዴኤታው ደረጀ ድጉማ ደግሞ አንዱ ናቸው። ትናንት ባስተላለፉት የማስፈራሪያ መልእክታቸው ደግሞ የጤና ሴክተሩን ሕግና የሙያ ስነ ምግባር ባልተከተለ ለማወቅ ሙከራ የሚያደርጉ የተከበረውን ሙያና በሞቱ ሕይወት የሚያስቀጥለው ሙያተኛን ከመሻቱ ውጭ የተበላሸ የፖለቲካ አጀንዳቸው መጠቀሚያ ለማድረግ የሚጥሩ ግለሰቦች የጤና ሙያተኛውን ምክንያታዊነት አናንቀው መመልከታቸው ይገርመኛል። የጤና ሙያተኞች የፖለቲካ መጠቀሚያ ለማድረግ የሚደረግ ከንቱ ጥረት የማይሳካ ነው ብለዋል። ሚኒስትሩም ይህ መልእክታቸው በእርግጥም የሚሰራው ለእርሳቸውና ለሚያገለግሉት የብልጽግናው ነው መንግስት ነው። ከ20 በላይ ዓመታትን በትምህርት ያሳለፈም የተማረን ዶክተር ምን ያክል እንዳላዋቂ ብትቆጥሩ ሲሆን፣ ለፖለቲካ ነጋዴ የሚሸጥ በአክቲቪስት የሚመራ መንጋ አድርጋችሁ የህልውና ጥያቄውን ጥላሸት ቀብታችሁ ካቴና ደክሞት በተኛበት ማረፊያ ቦታ ሰላምታዊ ላካችሁበት የሚል ጥያቄ ማጫሩ አይቀርምና የመከላከያ ሰራዊቱ እጅ ሰጡኝ ብሏል። የፋኖ ኃይሎች ደግሞ ኮማንዶቻቸውን ማስመረቃቸውን፣ ጥቃቶችን ማድረሳቸውን እንደቀጠሉ አሳውቀዋል። የአማራ ክልሉ ጦርነት በፕሮፓጋንዳ ጭምር እየተደረገ የቀጠለም ሆኗል። ትናንት የብልጽግና የሚዲያ ሰራዊትን የሰበሰቡት ቃል አቀባዩ መንገሻ ፈንታው በጦርነቱ ድል አድርገን በሚዲያ ግን አልተሳካም የሚለውን አንስተዋል። አገዛዙ ከሰሞኑ የፋኖ ኃይሎች ላይ በማነጣጠር እያስተላለፈ ያለው ተደጋጋሚ ፕሮፓጋንዳ እጅ እየሰጡ ነው የሚል ነው። በእርግጥ እንደ ደቡብ ጎንደር ባሉ አካባቢዎች የፋኖ አመራር እንደነበሩ የሚታወቁ ግለሰቦች እጅ መስጠታቸው ታይቷል። የመከላከያ ሰራዊቱን በዚህ ፕሮፓጋንዳ እየተሳተፈ ሲሆን፣ በርካቶች እጅ ሰጡኝ ብሏል። በማዕከላዊ ጎንደር ራሱን ፋኖ እያለ የሚጠራ 73 ጽንፈኛ እጅ ሰጠኝ ይላል የሰሜን ምዕራብ ዕዝ መግለጫ። በለሳ አካባቢ እጅ ሰጡ ካላቸው አካላት በተጨማሪ በደቡብ ወሎ ዞን አልብኮ ሁለት ብሬንና ሁለት ስናይፐር ይዘው እጃቸውን ሰጡ ያላቸውን ግለሰቦችን ያስተዋወቀው ደግሞ የሰሜን ምስራቅ ዕዝ ነው። የፋኖ ኃይሎች በበኩላቸው አሁንም ስልጠናዎች እየተሰጡ ኮማንዶቻቸውም እየተመረቁ ስለመሆኑ ነው የሚገልጹት። በተለያዩ አካባቢዎች የሚያደርሱት ጥቃትና የሚከናወነው የተኩስ ልውውጥም እንደዚሁ። በጎጃም ቀጠና ፓዊ ምንደር 26 ተብሎ በሚጠራው አካባቢ የተፈጸመው ጥቃት ደግሞ ቀዳሚ ምሳሌ ነው። በምዕራብ ጎንደር ደንቢያ ቀጠና በሰሜን ሸዋጊ ተራቤላ አካባቢ በምስራቅ ጎጃም በባሶ ሊበን ወረዳ የተለያዩ ቦታዎችም እንደዚሁ ከውጊያዎች በኋላ የከባድ መሳሪያ ጥቃትን በመፈጽም በሰላማዊ ነዋሪዎችና መኖሪያ ቤታቸው ላይ ብልጽግናዊ ጉዳት የደረሰባቸው ስፍራዎችም ተመዝግቧል። በሰሜን ሸዋ ዞን መንዝቀያ እንደዚሁም በምስራቅ ጎጃም ዞን ደብረ ኤልያስ ጓይ በተባለ ቦታ የደረሰውም ለዚህ አብነት ነው። በክልሉ የቀጠለው ጦርነት መፍትሄው እጅ ስጡኝ እንዳልሆነም በኦሮሚያ ያክል ለስድስት ዓመታት የዘለቀው ጦርነት ምሳሌ ቢሆንም አገዛዙ ግን ብቸኛ መፍትሄ ሲል እያቀረቡ ያለ ሆኗል። አቶ ጌታቸው ረዳን ፌዴራል መንግስቱ እየተጠቀመባቸው ነው አለ የትግራይ ክልል ሰላምና ጸጥታ ቢሮ። አቶ ጌታቸው የትግራይ ሰራዊትና አመራሮቹ ላይ አደረሱ ያለውን በደልም አብራርቷል። የጠቅላይ ሚኒስትሩ አማካሪው ወደ ትግራይ መመለስና የግድያ ሙከራ የተባለው ጉዳይ ላይ ምላሽ ሰጥቷል። የትግራይ ሰላምና ጸጥታ ቢሮ መግለጫ ውሸትና ቁርበት እያደረ ይቀላል የሚል አርስት የሰጠውም ሆኗል። ቀዳሚው የቢሮ መግለጫ ትኩረትም የቀድሞ የጊዜ አስተዳድሮ ፕሬዚደንትና የትግራይ ሰራዊት ጋር የተገናኘ ነው። አቶ ጌታቸው ከሰሞኑ በብልጽግና ልሳናት ቀርበው ማብራሪያቸውን ባቀረቡበት ወቅት ስለ ትግራይ ሰራዊት አሀዝ የሚወራውን አንስተው በሌለ ሰራዊት ቁጥር ገንዘብ እየከፈሉ የተወሰኑ አመራሮች ይወስዱታል ብለው ነበር። ይህ ሰራዊት ቁጥር አለኝ የሚባለው ግን ትግራይ ወደ ደቡብ ሱዳንነት ልትቀየር ነውን? አልቀራት በሌለ ቁጥር ገንዘብ ትልልቅ የሚባለው ሪሶርስ እዛ ነው የሚያልቀ ውለድ ነው ሚሉ በአንድ ቢሊዮን በአሁኑ ውለድ ነው የሚባል የሰራዊት ስንቅ ለማቅረብ ማንም ጨራታ ላይ ይሳተፋል። ዝርዝር ብትሰማ ያው በዛ መልኩ ነው ይቀሩ። ተራው ተራው ተዋጊ ምንም ነገር የሚያገኘው ነገር የለም። ብዙዎቹ የጦር መኮንኖች ምንም የሚያገኙት ነገር የላቸው። የሌለ ቁጥር አንስተህ እንዳልኩት ወደ የቤቱ የሄደ ነው። ይሄ ዲዲአር ፕሮሰሱ መካተት ያለበት በእጃቸው የሌለን ቁጥር ሳይቀር የተኛ የትኛው ያሳፍራሉ። ይህንን ተከትሎ የትግራይ ሰላምና ጸጥታ ቢሮ በሰጠው ምላሽም የፕሪቶሪያው ስምምነትን ተከትሎ በትግራይ አንጻራዊ ሰላም ሰፍኖ ቢቆይም አቶ ጌታቸው ለትግራይ መልሶ ግንባታ ይሰራሉ፣ የትግራይ ታድሶ ሆኖ ያረጋግጣሉ፣ ካለንበት ሁኔታም ወደተሻለ ጊዜ በልካችን ያሸጋግሩናል በማለት ከፍተኛ ተስፋ አድርጎ የነበረው የጸጥታ ኃይላችን ተስፋውን ለማምከን የሰራዊቱ ኑሮ በማበላሸት እንዲቸገርና እንዲገለል በማድረግ በዚህ ልክ ደግሞ ያሰቡት ሳይሳካላቸው ሲ ሲቀር ሰራዊቱ በክልሉና በመሪዎቹ ተስፋ እንዲቆርጥ እንዲበታተን ስልጣናቸው የፈቀደላቸውን ሁሉ ሲያደርጉ ቆይተዋል ይሏል አቶ ጌታቸው። የሰራዊቱ ህይወት እንዲበላሽ እንዲራብና እንዲጠማም ብሎም በአመራሮቹ ላይ ተስፋ እንዲቆርጥ በነበራቸው ስልጣን ሁሉ የሚቻላቸውን አድርገዋል የሚለው የክልሉ የሰላምና ጸጥታ ቢሮ ነገሮች ለማባባስ በማሰብ ከውጭ ኃይሎች ጋር ተናበው በጸጥታ ኃይሉ ላይ ስም የማጥፋት ዘመቻ ሲከፍቱ በዝምታ አልፈናቸው ቆይተናል በማለት አክሏል የብልጽ ብልጽግን ነው ፕሬዚደንት አማካሪ በክልሉ ተንሰራፍተዋል ያሉትን የሙስና ተግባር በተመለከተም በተለይም ከብረታ ብረት ንግድ ጋር በተገናኘም በቂ ማስረጃ ባልቀረበበት ሁኔታም በጦርነቱ ወቅት የቆሙና ከጥቅም ውጭ የሆኑ መንግስታዊ ስርዓትን ባልተከተለ መልኩ እንዲሸጡ አዘዋል በማለት ነው ቢሮ አቶ ጌታቸው ረዳን የከሰሰው እናም የወንጀሉ ፈጻሜ አቶ ጌታቸው ሆነው ሳለም የትግራይ ሰራዊት አመራርን ስም በመጥቀስ እያካሄዱት ያለው ስም የማጥፋት ዘመቻ ተገቢነት የለውም ይላል መግለጫው በስራ አጋጣሚ ወደ አዲስ አበባ ለመጓዝ በተነሱበት ወቅትም የመግደል ሙከራ እንደተፈጸመባቸው በማስመሰል ያናፈሱት መረጃ ፍጹም ሐሰትና ሌላ ዓላማ እያለው ነው በማለትም ውድቅ አድርጎታል። አቶ ጌታቸውን ለመግደል ማሰብ ይቅርና እስከ መጨረሻው በመጥፎ አይን የሚያቸው የሰራዊት አባል የሚሆን አዛዥ እንደሌለ የሚታወቅ ነው ይላል። አሁንም ቢሆን የቀድሞ የጊዜ አስተዳድሩ ፕሬዚደንት ያላቸውን የፖለቲካ ልዩነት የሚሆን አቋማቸውን ይዘው በክልሉ ውስጥ መንቀሳቀስ እንደሚችሉና ምንም አይነት ግር እንደማይገጥማቸው ለማሳወቅ እንወዳለን ብሏል። እውነታው ይህ መሆኑ እየታወቀ ለማመን በሚከብድ መልኩ በሰራዊቱ ላይ የሚፈጸመው የስም ማጥፋት ዘመቻ ተቀባይነት የለውም ያለው የሰላምና ጸጥታ ቢሮ ከዚህ ቀደም እንደኛው ታጋይ መስሎ ሲያታለለን የቆየ ነገር ግን አሁን ላይ አሰላለፉ ከማን ጋር እንደሆነ የተገለጠ አካል ውግንናው ለማን እንደሆነ የሚያሳይበትን መንገድ እየተጠቀመበት ስለሆነም፣ የፕሮፓጋንዳ ዘመቻው የሚያስጨንቀን አይሆንም ነው ያለው። የፌደራል መንግስቱም አቶ ጌታቸው ረዳን በመጠቀም የፕሪቶሪያውን ስምምነት የጣሱናም ስምምነቱን ሊያፈርሱ የሚችሉ ትንኮሳዎችን እያካሄደ ነው ሲል ቢሮ ወቅሷል። ይህ አካሄድ የተጀመረውን የሰላም ጉዞ ወደኋላ የሚመልስ በመሆኑ ራሱ ራሱን እንዲመረምር እንጠይቃለን ብሏል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ የሚመራው ቡድን አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚደረግ ተነግሯል። ፓርቲውን ለማቋቋም ህገ ደንብና ፕሮግራም ተቀርጾ ያለቀለት ስለመሆኑም አንድ አመራር ገልጿል። አሃዱ ያነጋገራቸው አቶ ጣመ አራዶም የተባሉ አመራር ከዚህ በፊት የህወሓት አባል ሆነው ያገለገሉ መሆናቸውን ገልጸው በአቶ ጌታቸው ረዳ የሚመራው ቡድን አባል መሆናቸውንና አዲስ ለሚቋቋመው ፓርቲ ጭምር አባል ስለመሆናቸው አስረድተዋል። ፓርቲውን ለማቋቋም አስፈላጊው መስፈ ሰፈር ተሟልቶ ለምርጫ ቦርድ እንደገባ የሚናገሩት አቶ ጣምም በአጭር ጊዜ ውስጥ ፓርቲው ህጋዊ ፍቃድ እንደሚያገኝም ገልጿል። በተጨማሪም ፓርቲው ጊዜያዊ እውቅናን እንደጠየቀ የገለጹ ሲሆን ይህም አዲስ የሚቋቋመው ፓርቲ በሶስት ወራት ውስጥ ጠቅላላ ጉባኤ አድርጎ ሙሉ እውቅና እንዲያገኝ ያስችለዋል ብለዋል። ከፓርቲው አዲስ ስያሜ ጋር በተገናኘ እየተገለጸ ያለው የትግራይ ሊብራል ዲሞክራሲያዊ ፓርቲ የሚለው ስያሜ ትክክል ነው ወይ? በሚል ተጠይቀው ፓርቲው ሊብራል ዲሞክራሲ መሆኑን በመግለጽ ነገር ግን ከስያሜው ጋር በ እየተገናኘ የሚነሳው ሀሳብ ትክክል አለመሆኑንና ገና ውሳኔ ላይ አለመደረሱ ነው ያነሱት። ከስያሜው ጋር በተያያዘ በርካታ ሀሳቦች ሲነሱ መቆየታቸውን የገለጹ ሲሆን ፓርቲው ሊበራል ዲሞክራሲ ሆኖ አጠቃላይ ሊብራል ፓርቲ ቢሆንም የትግራይ ማህበራዊ ሴትን የተከተለ ለማድረግ ተሰርተዋል ብለዋል። የምርጫ ቦርድ ከሰሞኑ ህወሓትን ሰርዧለሁ ማለቱን ተከትሎ በእርግጥ የሰላም ስምምነቱ ባለቤት ማነው? ስምምነቱ ሲፈርሳል ማለት ነው የሚለው ደግሞ መነጋገሪያ ነበር። የህግ ባለሙያው አቶ ያሬድ ኃይለማርያም የህወሓት በምርጫ ቦርድ መሰረዝ የትግራዩን ጦርነት ያስቆመውን የፕሪቶሪያውን ስምምነት አይሽረውም ይላሉ። ህወሓት ስምምነቱን ቢፈርምም በዛው ስምምነት መሰረት የፕሪቶሪያውን ስምምነት የሚያስፈጽም ጊዜያዊ አስተዳደር መፈጠሩን ይናገራሉ። ስምምነቱን በትግራይ በኩል ሲያስፈጽም የነበረው ህወሓት ሳይሆን የጊዜያዊ አስተዳደሩ እንደሆነ በመግለጽ የህወሓት ጉዳይ በደረቅ ህግ ሳይሆን በፖለቲካዊ መንገድ መታየት ነበረበት ሲሉ ያነሱና በኢትዮጵያ ፖለቲካ ያሉ የፖለቲካ ፓርቲዎች የተለያየ እድሜ፣ የአመሰራረት ታሪክና ቁመና እንዳላቸው ገልጸው እነዚህ ፓርቲዎች በአንድ ጠረጴዛ ላይ አስቀምጦ በአንድ ህግ ብቻ ማየት ተገቢ አይደለምም ብለዋል። ብልጽግና ጅራፍ ራሱ ገርፎ ራሱ ይጮሃል መንገድ ላይ ነው ሲሉ ፕሮፌሰር መረራ ጉዲና ገለጹ። የፓርቲያቸው አንድ አመራር በአገዛዙ መታሰሩም ነው የተነገረው። በብልጽግናው ድጋፍ ከኦነግ ጋር በመተባበር በኢሊሊ ሆቴል ከወራት በፊት በተደረገ ስብሰባም ፓርቲያቸው የጋራ መግለጫ አውጥቶ የነበረ ቢሆንም የአቶ ሽመልስ አብዲሳ አስተዳደር ባለስልጣናት ግን ፖለቲካና ህግ እናስተምራችሁ እያሉ ይሳለቁባቸው እንደነበር የሚዘነጋ አይሆንም። ህገ መንግስቱን ሀሁ ማስተማር ካለብን ማስተማሩ ይጠቅማል። ግንዛቤ እንዲያገኙ ማድረግ ይቻላል። የፖለቲካ ህጉንም ሳያውቁ ሳይረዱ ወደ ፖለቲካ የገቡ ስለሆኑ ነው አንድ አይነት ቅዠት መልሶ መላልሶ የሚቃዡት። የክልሉ ሰላም ወደ መረጋጋት እየተሸጋገረ ያለበት ሁኔታ ስላለ በዚህ ተደናግጦ ነው ወደ ቂጀስ የገቡት። አሁን ደግሞ የፓርቲው አመራሮችን እያሰሩ ስለመሆኑን የተነገረው ኦፌኮ የጅማ ዞን ኮሚቴ አቶ ቶኩማ ኡርጌ ህገወጥ ባለው መንገድ ተይዘው መታሰራቸውን አሳውቋል። ከስድስት ዓመታት በፊት ሁለት መቶ ስድስት ቢሮዎች የነበሩትና አሁን ሶስት ብቻ የቀሩት የፓርቲ አመራር ከስራ ቦታቸው በመንግስት የጸጥታ ኃይሎች ተወስዷል። ለሳምንታትም ፍርድ ቤት አልቀረቡም ሲልም ገልጿል። ኦፌኮ ከሰላማዊ የፖለቲካ አማራጭ ውጭ ምንም ተሳትፎ የለውም የሚሉት ፕሮፌሰር መረራ ጉዲና በቅርቡ ኦሮሞ ነጻነት ግንባር ጋር ጀምረውት የነበረው እንቅስቃሴ እስካሁን ፍሬ አለማፍራቱንም ተናግሯል። በርግጥ አገዛዙ በቴ ኦርጌሳን የገደለው የህክምና ባለሙያዎችን የሚሰውረውና የሚያሳድደው በየትኛው የመሳሪያ ትግል ተሳትፎ ነው የሚለውን ጥያቄ ግን ለፕሮፌሰሩ አልቀረምም። የኦፌኮ ሰው ግን ቢሮዎቻቸውን ተዘርፈውና ተዘግተው ባለበት ሁኔታም አባልና አመራሮቻችን በሚታሰሩና በሚሰወሩበት፣ በሚሳደዱበት ወቅትም ምርጫ አለም በሰላማዊ መንገድም ተሳተፉ የሚለው ብልጽግና ራሱ ገርፎ ራሱ የመጮሁ ማሳያ ነው ብለውታል። እስከ ሁለት መቶ ስድስት ቢሮዎች ይደርስን ነበር በህዝቡ እርባታ እየተከፈተ ከዚያ በኋላ ከሁለት መቶ በላይ ቢሮዎች ተዘግቶብናል በቀጥታም በተዘዋሪ ባለው ግፊት አንዳንድ ቦታ በግፊት አንዳንድ ቦታ በዝርፊያ ለምሳሌ ግንቢ ላይ ቢሮችን ሁሉ ዘረፋ ተካሂዶበታል ምዕራብ ሐረርጌ ላይ መዘጋት ብቻ ሳይሆን ዘረፋ ተካሂዶበታል አንዳንድ ቦታዎች ደግሞ አባሎቻችንን ለምሳሌ ነቀምት ላይ ፍቃዱ የሚባል ማዕከላዊ ኮሚቴ አባልና የአካባቢው አካባቢ ተወካይ እስካሁን ድረስ የት እንደደረሰ አናቅም ነቀምት ከተማ ኃላፊ የነበረው መመት አልፎታል። ህዝቡ በግድም በወድም ድምፅ ስለሰጠ ምርጫ ሊሆን አይችልም። የህዝብ ድምፅ የሚመዘነው ህዝብ በነፃ ተንቀሳቅሶ የሚፈልገውን ከሚፈልጋቸው የፖለቲካ ኃይሎች ሲመርት ነው። ጅራፍ ራሱ ገርፎ ራሱ ይጮሃል ነው ምንድን ነው የሚሉት። በአንድ በኩል መንገድ እየዘጋ፣ በሌላ በኩል ደግሞ ለምን አልተሳተፋችሁም ብሎ ይከዛል። ማን ምን እንዳደረገ ህዝቡም ያውቃል። በግልጽ ይታወቃል፣ ለማንም ማለት ነው። ብልጽግና ራሱ ዳኛ ራሱም ተጫዋች የሚሆንበት ምርጫ እርባና አይኖረውም ሲሉ ፕሮፌሰር መረራ ቢናገሩም ጠቅላይ ሚኒስትር አብይ አህመድ ግን የኢህአዴግን ምርጫ ለዓመታት ስታጅቡ ኑራችሁ የለ እኔንም አጅቡኝ እንጂ የሚል ነው መልሳቸው። በእርግጥ እንደ ብርሃኑ ነጋ፣ በለጠ ሞላና ሌሎችም ያሉ አጃቢዎችን አፍርተዋልና ብዙም የአጃቢ ጥረት ያጋጥማቸዋል ተብሎ የሚገመት ባይሆንም እነ መረራ ጉዲና ላይ ያላቸውን ቅሬታ ግን በተናጥል ባገኟቸው ወቅት ሚሆን በተለያዩ መድረኮች ላይ ጠቅላይ ሚኒስትሩ በግልጽ ሲናገሩት የተሰሙት ጉዳይ ነው። የሩሲያና የዩክሬን ባለስልጣናት በሶስት ዓመታት ውስጥ ለመጀመሪያ ጊዜ ፊት ለፊት ተገናኙም። ባለስልጣናቱ ውይይት ለማድረግ በቱርክ ኢስታንቡል ሲገናኙ ሳይጨባበጡ ነው ወደ ታቀደው ንግግር የገቡት። በጦርነት ላይ የሚገኙት ሀገራት የሚያደርጉት ውይይት ጉልህ የሆነ ውጤት ያመጣል ተብሎ ባይጠበቅም ትልቅ እርምጃ ስለመሆኑ ግን እየተነገረለትም ይገኛል። በሁለቱ ሀገራት መካከል ውይይቱን እያስተባበሩ ያሉት የቱርክ የውጭ ጉዳይ ሚኒስትር ሀካን ፌዳንና ሌሎችን ባለስልጣናትም ናቸው። የአሜሪካው ፕሬዚደንት ዶ ዶናልድ ትራምፕ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር በተቻለው ፍጥነት መገናኘት እንደሚፈልጉም ተናግሯል። ፑቲን ደግሞ ከቱርክና ከዩክሬን አመራሮች ጋር ከተነጋገሩ በኋላ ነው ትራምፕ ፑቲንን ማነጋገር የሚፈልጉት። የቱርክ የውጭ ጉዳይ ሚኒስትር ሀካም ፊዳን የተኩስ አቁም ስምምነት ላይ በአፋጣኝ መድረስ የሚኖረውን ጠቀሜታ በመክፈቻ ንግግራቸው ወቅት አንስተዋል። ዩክሬን ቅድሚያ የምትሰጠው የውይይቱ ግብ ቅድመ ሁኔታ ያልተቀመጠለት የተኩስ አቁም መሆኑን አሳውቃለች። ሩሲያ በበኩሉ አግቦ አዘላቂ ሰላም ማምጣትና ችግሩን ከስሩ መንቀል ስለመሆኑ ነው የምትገልጸው። ተንታኞች እንደሚሉት ሩሲያ ያላት የተኩስ አቁም ፍላጎት ሳይሆን የጦርነቱ መነሻ የሆነውን ምክንያት መቅረፍ ይሆናል። ይህም ከዩክሬን ሉዓላ የአገር ሆና መቀጠል ጋር የሚጻረር ይሆናል። የሰሜን አትላንቲክ ጦር ቃል ኪዳን ማህበር ኔቶ መቀላቀልን አትችልም። እነዚህ ቅድመ ሁኔታዎች የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ የሚቀበሏቸውም አልሆኑም። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም በቱርክ በሚካሄደው የዩክሬንና የሩሲያ የሰላም ድርድር ብዙ ተስፋ እንደሌላቸው መግለጻቸው ይታወሳል። ለውጥ እንዲመጣ ዶናልድ ትረምፕና ቭላድሚር ፑቲን መገናኘታቸው አስፈላጊ ነው ብሏል ሩቢዮ። ከዩናይትድ ኪንግደም ከፈረንሳይና ከጀርመን አመራሮች ጋር በኢስታንቡል ተገናኝተውም ተወያይተዋል። ከአንድ ሳምንት በፊት የዩክሬን አጋር የሆኑ ምዕራባውያን ሀገራት ሩሲያ ወደ ተኩስ አቁም ስምምነት እንድትመጣ ጫና ሲያደርጉ ቆይተዋል። ለዩክሬን ወታደራዊ ድጋፍ መስጠት እንደሚቀጥሉና በሩሲያ ላይ ተጨማሪ ማዕቀቦችን እንደሚጥሉ ማስጠንቅቋል። ሩሲያና ዩክሬን ወደ ውይይት ጠረጴዛው ከመምጣታቸው አስ አስቀድሞም የሚደርሱ በስምምነት ቅድመ ሁኔታ ያለው ይሁን ወይንስ ቅድመ ሁኔታን ከግምት የማያስገባ የሚለው ደግሞ የተለየ አቋምን አንጸባርቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።